ለሌሎች እኔ መድረስ የሚያስደስተኝ አይነት ሰው በፍጹም የኔ ባህሪ ስላልሆነ ሰውም ደግሞ የኔ ባህሪ እንዳልሆነ አውቆታል። ሰውም ተር ምንም ውሸት የለውም። የኔ ቁጥር ነው፣ ግን ደግሞ የዛሬ ለአንድ ጓደኛ የሰጠውት ቁጥር ነበር ያ ቁጥር ማለት ነው። በቃ በአመኔታ አንዳንዴ አምናችሁ የምታረጉት ነገር አለ አይደለ? በቃ ጓደኛችሁ ምንም አያረጋችሁም ብላ። እኔ በላው ሳጣ ልጅ ጥርስ አወጣ አላይ ሀገሬ ሰው አይ አይናሂ በነገራችን ላይ በዚህ እንደሚያበቃ እርግጠኛ ነበርኩኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ታለቤት ሰዎች እንዴት ናችሁ? ደህና ናቸው ያለውን እግዚአብሔር ይመስገን፣ ደህና ነኝ። ላይክ ሽር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ ሀሳብ አስ ስለምሰጡኝ ከልብ ነው ማመሰግነው። እውነት ለመናገር ይሄ ድራማ በዚህ እንደሚያበቃ እርግጠኛ ነበርኩ። ከዚህም በፊት በዛኛው አካውንቴ በጣም ብዙ ብያቸዋለሁ እና ይሄ በፍጹም ይሄን ደግሞ እንደማያደርግ እርግጠኛ ነኝ። በጣም ነው የማውቀው። ናሂ ምንም በሚዲያ ቢሆንም እንኳን ከሌሎቹ ደግሞ ቀረብ የምለው ሰው ነው። ለረጅም አመት ነው የማውቀው። ይሄ ነገር ድራማ እንደሆነም ደግሞ በደንብ ነው የሚያስታውቀው ግን ድራማውን በመካከል በመካከል በጣም ብዙ ጥላቻ እንዲያደርበት ሰዎች ዘንድ ሆነ ማለት ነው። በተለይ ሄዱ ላይ የተደረገው የተሰጣት ካራክተር በጣም ነው ያናደደኝ። እውነት ለመናገር ሰው ታውቃላችሁ፣ ካየባችሁ አንድ የሆነ ነገር ሊለቃችሁ አይችልም። እድሜ ልኩን ሲያነሳና ሲጨምቅ ነው የሚኖረው። እና መጀመሪያ ላይ የተሰጣት ካራክተር ጥሩ ነበረ። ከውብዬ ጎን ሆና ወግና እየተከራከረች ነበረ። ነገር ግን መጨረሻ ላይ አበላሹት ወደ ናሂ ሆነች እና ውብዬን ስትገፋ በቃ ሰው ሁሉ እሷንም ጠላት፣ ማለት ነው። ናሂ ቢያንስ የዋና ካራክተር ዋናው ተዋናይ እስከሆንክ ድረስ ችግር የለውም፣ ምንም አይነት ነገር ቢደርስብ ሄዱ ላይ ያለውን ነገር ግን መፋቅ አይቻልም። አሁን በቃ ወደፊትም በቃ አስመሳኝ ነሽ እየተባለ ነው የምትኖረው፣ በእርግጥ በሚዲያ ማለት ነው። ሁሌ መወደስን አንጠብቅም። የሚሰድባችኋለ የሚረግማችኋለ፣ አይደርስም እንጂ ማለት ነው። ከሰማይ ከምድር በታች ነው እርግማን፣ የሰው ልጅ እርግማን በነገራችን ላይ ዝም ብለህ ምንም ሳታረግ እንኳን ይረግማል፣ እንኳን ሰርተህ ማለት ነው። እና በቃ አንቺ የተረገምሽ አስመሰልሽ፣ የተባልሽ ነው የምትኖረው አሁን በብዙዎች ዘንድ ማለት ነው። እና ደግሞ የአንዱን ሰው ሕይወት ለማዳን የሌላውን ሰው ሕይወት መስዋዕት ከፍላቸው አይደለም። በተለይ የውብዬን አስቡት። በዚህ ድራማ ላይ ውብዬ ናት፣ በጣም ተጎጂ ነፍሰ ጡር ናት፣ ባለትዳር ናት። አንተ ትዳር ያለው ሰው ሆነህ እንዴት ነው በአንድ የግድብ ጥብለህ ከሌላ ጋር የመጣች ሰው አትንኩብኝ እያልክ ስትከራከር ሚስት ጤነኛና ደና ልትሆን የምችለው አስበዋል? የማይመስል ነገር ማለት ነው። ግን በዚህ መንገድ እንደሚሄድ እርግጠኛ ነበርኩኝ እንደሚያበቃ በዚህ መንገድ። ምክንያቱም ይሄ ነገር በእርግጥ ብዙ አስተማሪ ነገሮች አሉት በመካከል አንዳንድ ነገሮቹ መጥፎም ቢሆኑም እንኳን አብዛኛው ነገሮቹ አስተማሪ ነገሮች አሉት። አንደኛ በተረትም እንኳን ስንተርተው የባል ዘመድ በዓይኑ ሙላ መድ ይባላል። እና ሄሎ የተሰጣት ካራክተር ላይ ብዙዎቻችን ብዙዎች ቤት የሚፈጸም ነገር ነው ወንድሜ ወይ እህቴ ከባሏ ጋር ስትጣላ ተደርቦ የመጣላት የብዙዎች ባህሪ ነው። የብዙዎች ፋሚሊ ባህሪ ነው። በተለይ ለሴት ልጅ ጫናው ይበዛል። እናታቸው ወላጆች ቤት ከሆነ የገቡት በቅርብ ከሆኑ ምናምን ሚስትህ እንዲናት ሚስትህ እንዲናት ጥስጥስ ያደርጉታል። አንድ መጥፎ ቤተሰቦች ማለት ነው። በዛን ሰዓት እሱም የትዳሩ መፋለስ እንትን ይመጣል ማለት ነው። ቢጣሉም ደግሞ ልጅ እንደዚህ አጠፋ ምናምን የሚል ይለም አብዛኛው ሰው ወደ ሚስቱ ነው ወይም ወደ ባል ነው የሚያደሉት። የኔ ፋሚሊ ወደ ሆኖ ነው የሚያደሉት። እና የሄሉም ካራክተር እውነተኛው እና በገሃዱ ዓለም ያለው ነገር ነው። ልጅቷ መበላቷ ስህተቷ እንዳለ ሆኖ፣ ግን አሁን ላይ የብዙ እህቶቻችን እጣፈንታ ይሄ ነው። ለማታቁት በስልክ በድምፅ ብቻ አይታችሁት፣ በፎቶ ብቻ አይታችሁት አምናችሁ ሙሉ ነገራችሁን የምትሰጡ ሰዎች አላቸው። አሁን እች ልጅ ይምን የባህር ላይ ኩበት ነው የሆነችው። እንደ ድራማው ሳይሆን እንደ እውነተኛ ነው አድርጌ እየነገርኳችሁ ያለሁት ማለት። ስለዚህ በጣም የሚያስተምር ነገር አለው። በናሂ ካራክተር ደግሞ ስንሄድ፣ ትዳር ይዞ በትዳር ላይ ሌላ ፍቅረኛ ይዞ ገንዘብ ከዚህ የሚበሉ በጣም አንድ ሚሊየን ሚሊየን ናቸው፣ ሚሊየን አሉ። ገባችሁ? ስለዚህ የገሃዱን ዓለም እውነት ነው ፍንትዋ አድርገው ያሳዩት። በዚህ ቪዲዮ ትልቁ ስህተት ብዬ የማስበው ተከታታይ የገሃዱ ዓለም እውነተ እውነታ ብለው እንደ ፊልም ወይም እንደ ድራማ ሰርተወት ቢሆን ኖሮ በጣም ደስ የሚልና ሰዎችን እያጓጓ ምን ሊሆን ይችላል እየተባለ ካራክተሯን እንጂ ዋናዋን ዋን ሳይጠላ ሰው ቪዲዮን አይቶ መፈጸም ይችል ነበረ። ዞሮ ዞሮ የሆነው ሆኗል አሁን ላይ ምንም ማድረግ አይቻልም። እንግዲህ ና ወደ ቀሉ ተመልሶ ጊዜን እንደከሰሰ ተናግሯል። የልጁ መጨረሻ ምን ሊሆን ይችላል፣ ከውብዬስ ጋር ያለው ነገር ምን ሊሆናል የሚለውን ነገር ወደፊት የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ከብዛለሁ። በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ስለተካታችን ከልባ መሰግናል። በዚህ አጋጣሚ ፋንድሾች ፍቅርዬና ፉፍዬ በጣም ጠፍተዋል። ሲታረቁ የሚጠፉት ነገር ግርም ነው የሚለኝ። እኔ እንዲሁ ሰው ሰላም ሲሆን እንዲሁም ደስ ደስ እያለ ነው የሚመጣው ያው የፍቅር ምርቃት ምናምናም እየደረሰ ስለሆነ ይመስለኛል ተጨናንቀው ሊሆን ይችላል። ዞሮ ዞሮ የምናየው ይሆናል ማለት ነው። በጥሩ ነገር እንደሚመጡ ተስፋ